የተወደዳችው የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችው? ልዑለ ባህሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም ቤዛዊ ተኩሉ ዓለም ስማ በሁላችንም አንደበት የከበረ የተመሰገነ ይሁን። የጻድቃን የሰማይታት የቅዱሳን መላይክት ጸሎትና ምልጃ ተራዳይነት እና ጥበቃቸው ከሁላችን ጋር ይሁን እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር የሚል ይሆናል ትንቢተ ኢሳይያስ ምዕራፍ አንድ ቁጥር ዘጠኝ ላይ የሚገኝ የእግዚአብሔር ቃል ነው። ሰዶም እና ገሞራ እግዚአብሔር በበደላቸው ተቆጥቶ ያጠፋቸው አህጉራት ናቸው። የሰዶምና የገሞራ ሰዎች ክፉዎች እና በእግዚአብሔር ፊት እጅግ ኃጢአተኞች ስለነበሩ እግዚአብሔር የእሳት ዲን አዘነበባቸው። ኦሪት ዘፍጥረት ምዕራፍ 13 ከቁጥር 1 እስከ 13 ብንመለከት ሎጥና አብርሃም ርስት ሲከፋፈሉ ሎጥ ሰዶምን ነበር የመረጠው። ሰዶምን የመረጠው ያለ ምክንያት አልነበረም። ሰዶም ለምለም፣ ውሃ ገብ፣ አረንጓዴ ምድር ነበረች። እዚህ ኦሪት ዘፍጥረት ምዕራፍ 13 ከቁጥር 10 ጀምረን ብናይ እግዚአብሔር ሰዶም እና ገሞራን ከማጥፋቱ በፊት እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበሩ። የሰዶም ሰዎች ግን ክፎዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይለናል። አገሪቷ ምድሯ ለምለም ናት፣ የለውጥን አይን የማድረከች ለእንስሳት እርባታ አትክልት ለመትከል ዘር ለማዝራት የምትመች ለኑሮ የምትመች ናት። የሰዶም ሰዎች ግን በእግዚአብሔር ፊት እጅግ ኃጢአተኞችና ክፉዎች ነበሩ። ስለዚህ እግዚአብሔር በእሳት አጋያቸው። ኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 እስከ 29 ብንመለከት እግዚአብሔር ሰዶም እና ገሞራን ከሰማይ የእሳት ዲን አዝንቦ እንዴት እንዳጠፋቸው በሰፊው ተብራርተው እናገኛለን። እኛም የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ የእሳት ዲን እንደበላቸው እንዳጠፋቸው፣ ሰዶምና ገሞራ በሆንን የሰው ዘር በጠፋ ነበር ነው ያለው ነቢየ እግዚአብሔር። ሰዶምና ገሞራ በነውረኛ ዝሙት ነው እሳት የበላቸው። እኛስ በምን ዕዳችን ነው ሰዶምን ሆነን ገሞራን መስለን የነበረው የሚል ሰው ይኖር ይሆናል። ይህ ጥያቄ ወደ መጀመሪያው ሰው ወደ አዳም ታሪክ ይመልሰናል። እግዚአብሔር አዳምን በአራያውና በአምሳሉ ከፈጠረው በኋላ ስልጣኑን ሲሳዩንና ጸጋውን ሰጥቶ በክብር በደስታ በኤደን ገነት እንዲኖር ፈቀደለት። ኦሪት ዘፍጥረት ምዕራፍ ሁለት ከቁጥር ሰባት እስከ አስራ አምስት የምናገኘው ታሪክ ነው። በገነት ውስጥም ሲኖር የክብሩ መገለጫ የነፃነቱ መጠበቂያ የህልውናው መሰረት የሚሆን የህይወት ቃል ኪዳን ሰጠው እግዚአብሔር ለአዳም ኦሪት ዘፍጥረት ምዕራፍ ሁለት ቁጥር አስራ ሰባት ላይ ከገነት ዛፍ ሁሉ ትበላለ ነገር ግን መልካሙንና ክፉውን ከሚያሳውቀው ዛፍ አትብላ ከእርሱ በበላ ቀን ሞትን ትሞታለህና እጸ በለስ እንዳይበላ ታዘዘ አዳም ይህ ቃል ኪዳን ነው የህይወት ቃል ኪዳን በገነት ውስጥ የሚያኖር ከእግዚአብሔር እቅፍ ስር የሚያኖር በእግዚአብሔርና በሰው መካከል የፍቅር መገለጫ የፈጣሪነትና የፍጡርነት በዚህ ቃል ኪዳን ሃይማኖት እናያለን። አዛዥ እግዚአብሔር፣ የሚመለክ እግዚአብሔር፣ ህግን የሚሰጥ እግዚአብሔር እንዲሁም ደግሞ አምላኪ አዳም ለህጉ የሚታዘዝ ህጉን የሚያደርግ አታድርግ የተባለውን የማያደርግ የሚጠብቅ አድርግ የተባለውን የሚሰራ የፍቅር ህግ ነው። የህይወት ህግ ነው። ቃል ኪዳኑ ከሰባት ዓመት በላይ አልጸናም። አዳም አፈረሰው። አትብላ የተባለውን በላ። እምነት አጉዳ የሆነ አዳም ሃይማኖት ጠፋ። በዚህም አዳም ከክብሩ ተዋረደ፣ ነፃነቱን አጣ፣ ህልውናው ተናጋ፣ ሞት ተፈረደበት። በሞተ ስጋም ቦተ ነፍስ ተፈረደበት። አዳም አምላክነትን ሽቶ እፀ በለስን ሊበላ እንኳን አምላክ ሊሆን የነበረውንም ሰው መሆን አቃቶ፣ በጥፋቱ ምድር ተረገመች፣ ከደስታ ሀገሩ ከገነት ተባረረ። ኦሪት ዘፍጥረት ምዕራፍ ሶስት ቁጥር ሀያ ሁለት ላይ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው። ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሴፍ በኤደን ገነት ምስራቅ አስቀመጠው። በእደ አዳም ተመልሶ ወደ ገነት እንዳይገባ እግዚአብሔር አዳምን ከገነት አባረረው። ለእግዚአብሔር የማይታዘዝ ለእግዚአብሔር የማይገዛ ሕጉን የማይጠብቅ ቃሉን የማይጠብቅ ቃል ኪዳንን የሚያፈርስ ከእግዚአብሔር ከተማ ይባረራል። ወገኖቼ፣ ለ5500 ዘመናት ሰውና እግዚአብሔር ተለያይተው ኖሩ። በዘመኑ የነበሩ ደጋግ የሃይማኖት ሰዎችም አረፍተ ዘመን ሲገታቸው የሚጠብቃቸው ያው ሲሆን ነበር። የጽድቅ ስራቸው የተዘጋውን የገነት በር ሊከፍትላቸው አልቻለም። የሱራፊን ሰይፍ ገለል ሊያደርግላቸው አልቻለም። በዚህም አልፎ አልፎም ቢሆን የሰው ልጅ በቀቢሰ ተስፋ መውደቁ አልቀረም። ኢሳይያስ ስልሳ አራት ከቁጥር አምስት እስከ ሰባት ብንመለከት እነሆ አንተ ተቆጣ እኛም ኀጢአትን ሰራን ስለዚህም ተሳሳትን። ሁላችንም እንደ ርኩስ ሰው ሆነናልና፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል። ስምህን የሚጠራ አንተንም ልይዝ የሚፈልግ የለም። ፊትህን ከእኛ ሰውረሃል፣ በኀጢአታችንም አጥፍተኸናል ይላል። ጽድቃችን የመርገም ጨርቅ ሆነ። የመርገም ጨርቅ የሚጸየፉት ጽድቃችን እንደዚህ አጸያፊ የሆነ በፊት ጾማችን፣ ጸሎታችን የገነትን በር ሊከፍት ከአንተ ጋር ሊያስታርቀን አልቻለም። ይህ ሰው በአምልኮ ተጣዖት የተጠመደበት በገቢር ኃጢአት የወደቀበት ሰይጣን በሰው ልጅ ላይ የነገሰበት የሰለጠነበት ዘመን በቤተ ክርስቲያን ትምህርት ዘመነ ፍዳ ዘመነ ኩነኔ ይባላል። ሰው የኑሮ አቅጣጫው ጠፍቶት ከየት መጣው፣ ወዴትስ ነው የሚሄደው፣ የወደፊት እጣፈንታ የምንድን ነው ለሚለው ጥያቄ ከውስጥ ከራሱ አሊያም ከውጭ ከሌላ መልስ ያጣበት መራራ ሕይወት የኖረበት የሞት ዘመን ነበር። ይህን ከባድና አስከፊ የሰቆቃ ሕይወት ነው ነቢዩ ኢሳይያስ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንነ እንደ ገሞራም በመሰልነ ነበር ያሉ፣ ዛሬ ይህ ዘር የተገኘበት ዕለት ነው። ግንቦት አንድ ቀን እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ድንግል ማርያም ከሐና ከኢያቄም በጾም በጸሎት የተገኘች እግዚአብሔር ድንግል ማርያምን ለዓለሙ ድህነት አድርጎ አቆይቷታል። አዳምና ሔዋን ድንግል ማርያምም ተስፋ አድርጎ ይጠብቋት ነበረ። ያቺ ተስፋ አዳም ደቂቀ አዳም ሁሉ የሚጠብቋት የመዳን ዘር ዛሬ ተገኝታለች። ግንቦት አንድ ቀን እመቤታችን ቅድስት ድንግል ማርያም የሰው ልጅ ከጥፋት የዳነባት የሕይወት ዘር ቤዛ አዳም ናት። ከልጅ ልጅ ተወልጄ አድንሃለው ያለው ተስፋ የተፈጸመባት ተስፋ አበው ኪዳነ አዳም የተፈጸመባት ናት ድንግል ማርያም። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ባንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ የእርሷ ፍሬ ከእርሷ የሚወለደው የእርሷ ዘር ራስ ራስን ይቀጠቅጣል ተብሎ ለአዳም ቃል የተገባበት። ለዚህ ነው ድንግል ማርያም ቤዛዊተ ዓለም ቤዛ ሁሉ ዓለም የምትባለው። የሁሉ መድኃኒት፣ የዓለም ፈውስ፣ የዓለም መድኃኒት ከእርሷ ስለተገኘ ነው። መሬታችን ቅድስት ድንግል ማርያም ዛሬ በመድኃኒትነት ለዓለም የተሰጠችበት የዓለም መድኃኒት የበቀለችበት ነው። ፍሬ ልታፈራ ነው። የእርሷ ፍሬ ነው ዓለምን የሚያድ ነው። ግንዷ እርሷ ናት። መሬታችን አዳም ሳይፈጠር በአምላክ ህሊና ታስባ ትኖር ነበር። አዳም ከተፈጠረም በኋላ በልቡናው ስታበራ ኖራለች። ጨልሞ የነበረውን የአዳምን ሕይወት ህሊና አዳምን ታበራው አዝኖ የነበረውን የአዳምን ልቡና ተስፋ ትሞላው ነበር። ገና ሳትፈጠር ማርያም መሰተሃቱም ትካት ውስጥ ተከርሱ ለአዳም ያለው ሊቁ ለዚህ ነው። አዳም ከገነት ሲባረር ድንግል ማርያምን በእመት ከፈል ቡናው ተሸክሞ ነበር የወጣው። ስንቁ ነበረች። አንት ውእቱ ተስፋው ለአዳም አመ ይሰደ ድንገነት ያለው ሊቋባር። ስለዚህ ነው አዳም ከገነት በተባረረ ጊዜ የአዳም ተስፋው ስንቁ አንቺ ነሽ። ስንቀ ነፍሱ ናት ድንግል ማርያም። አዳም የተጣላውን እግዚአብሔርን የታረቀው በድንግል ማርያም ነው። ተበጥሳ የነበረች ሕይወቱም የቀጠለችው በድንግል ማርያም ነው። ቅድስት ድንግል ማርያም ለአምላክ ማደሪያነት የተመረጠች ንጽሕት ዘር ናት። መዝሙር 131 ቁጥር 13 እስከ 14 ብንመለከት እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆኖ ዘንድ ወዷታልና እንዲህ ብሎ ዛቲ ይእቲ ምዕራፌ ለዓለም ይህቺ ለዘላለም ማረፋዬ ናት። ማደሪያይናት መርጫት አለውና በእርሷ አድራለሁ ይላል። ጌታችን ዓለሙን ያዳነው ከቅድስት ድንግል ማርያም ተወልዶ ነው። በደሙ ድኛለሁ የሚለው ዛሬ መናፍቁ ሁሉ ከድንግል ማርያም ነው እኮ ያ የዳንክበት ደም የተገኘው። ጌታችን በመስቀል ላይ የቆረሰው ሥጋ የድንግል ማርያም ሥጋ ነው። ያፈሰሰው ደሙ የድንግል ማርያም ደም ነው። ከእርሷ የነሳው ነው። መለኮት አምላክ ደም የለውም፣ ሥጋ የለውም፣ በመስቀል ላይም አይሰቀልም። የሚበቃው የለም መለኮትን በማህፀኗ ለመሸከም የቻለችው ድንግል ማርያም ናት። ይህን አምኗ ለመቀበል ዛሬም በሰዶምና ገሞራም መመሰል ነው፣ ሰዶምን መሆን ነው። ውጤቱም የገሃነም እሳት ይሆናል። ሰውና እግዚአብሔር የተዛመዱት በቅድስት ድንግል ማርያም ነው። ተዛምዶውንም ቅድስት ቤተ ክርስቲያን አምላክ ሰው ሆነ፣ ሰው አምላክ ሆነ ብላ ትመሰክራለች፣ ታስተምራለች፣ ትዘምራለች፣ ትሰብካለች። በከመይኔ መጽሐፍ ማዕከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ጽላተ ኪዳን ይላል ሊቁ! መጽሐፍ እንዳለ በፈጣሪና ፍጡራን መካከል የእረፍት መንግስተ ሰማያት ውል ስምምነት የተጻፈብሽ የእግዚአብሔር ቃል ኪዳኑ ታቦት አንቺ ነሽ ይላታል። ያ በቀኝ ተስፋ የወደቀው የአዳም ዘር በጋነር የሚቃጠለው አዳም ከነ ልጅ ልጁ የዳነባት ቤዛ አዳም የተገኘባት እርሷም ቤዛዊት ዓለም ናት። እመቤታችን የባሕርያችን መመኪያ ናት። ዘውዳችን ጥንተ መድኃኒታችን የንጽሕናችንን መሰረት ቤዛችን ናት። ከገሃነመ እሳት የዳንባት የነፍሳችን ነፍስ ናት። ድንግል ማርያም ያለ እርሷ መንፈሳዊ ሕይወት የለም። የእግዚአብሔር መንግስት ያለ ድንግል ማርያም አትወረስም። መንግሥተ ሰማያት ሆኖ የሚወረሰው ልጇ ከእርሷ ተወልዷልና እኛ ልጆቿ እንደ ኤልዛቤጥ የጌታዬ እናት እንላታለን ሉቃስ አንድ አርባ ሶስት ላይ የሰው ችግር ቶሎ የሚገባት የሚሰማት ድንግል ማርያም ርርተህሊና እናታችን ናትና እንመካባታለን። ቤሳይን ቤዛዊት ዓለም ብለንም እንጠራታለን። ድንግል ማርያምን በቃል ኪዳኗ በአማላጅነቷም እንጠበቃለን። የዶኪማስን ቤት ማሰብ ነው። መንፈስ ቅዱስ የተለየው እመቤታችንን ሊያወድስ አይችልም። የጌታዬ እናት ሊላት አይችልም። ቤዛዊተ ዓለምም ሊላት አይችልም። እግዚአብሔር ዓለምን ያዳነባትን መድኃኒቱን ይጠላል። ዳግም ሰዶም እየሆነ ገሞራን ይመስላል። በዘሩ ላይ ያል በቅል ብሎ ወፍ ዘራሽ እየሆነ ይቅበዘበላል ይቅበዘበዛል፣ እርሷንም ይገዳደራል። የት ሊደርስ አይነ ስውር ቢሸፍት እስከ ጓሮ ድረስ ነው ይላሉ አበው! አንጢ ዲቁ ማርያጦስ ወይም ጸረ ማርያም ከልጇ ፍርድ አያመልጡ እግዚአብሔር የመድኃኒት ዘር ሰጥቶናል። በመድኃኒቱ መጠቀም የእኛ ድርሻ ነው። ከመቤታችን የራቁ ሁሉ የሚጠብቃቸው የሰዶንና የገሞራ ዕጣ ነው። እሳት ይበላቸዋል። የጋልነው እሳት የዘመኑ ትውልድ በጥፋት መንገድ እየነጎደ ነው፣ ከድንግል ማርያም ተለይቶ። ነቢዩ ኢሳይያስ አስቀድሞ እንዲህ ብሏል፣ ትንቢቱ ላይ ምዕራፍ 33 ቁጥራን አንተ ሳትጠፋ የምትጠፋ በአንተ ላይ ወንጀል ሳይደረግ ወንጀል የምታደርግ ወዮልህ! ማጥፋትን በተውክ ጊዜ ትጠፋለህ፣ መወንጀልን በተውክ ጊዜ የወነጅልሃል። ይላል ትውልዱ ሳይጠፋ የሚጠፋ ሳይወነጅሉት ለወንጀል የሚሯሯት የጥፋት ልጆች ሆነዋል እኛ የጥፋት ልጆች አይደለንም እግዚአብሔር ዘርን አስቀርቶልናልና በከንቱ ስራችን እንዳንጠፋ ወደ መድኃኒት ዘር መቅረብ ያስፈልጋል እመቤታችን ከጥፋት ላመለጡ ሁሉ ሽልማት ናት ቅዱስ ገብርኤል ያበሰራት በሃይማኖት ጽናት ተሸልሞ ነው ቅዱስ ዮሐንስ ወንጌላዊው በእናትነት የተሰጠችው በታማኝነቱና በሃይማኖት ጽናቱ ተሸልሞ ነው። ዮሐንስ 19 ላይ እንደምናነበው አመንዝራነት፣ ክፉ ምኞት፣ ከቅዱሳን በረከት መራቅ፣ ከእግዚአብሔር መለየት ሁሉ ሰዶም መሆን ነው። ጋሞራን መምሰል ነው። ጥፋት ነው። ድንግል ማርያምን አለመውደድ ጥፋት ነው። ሰው እኮ ደካማ ነው። እርሷ ምርኩዛችን ናት። የአቦ ምርኩዝ መሰላል ናት ከምድር እስከ ሰማይ የምንሸጋገርበት። ከግብረ ሰዶም ተለይተን በገቢረ ጽድቅ ልንኖር ያስፈልጋል። ወደ መድኃኒት ዘር የቀረበ በደስታ ይኖራል። እንደ አባቶቻችን እናታችን ጽዮን ብለን ወደ እርሷ ወደ እመቤታችን እንቅረብ። እመቤታችን እኮ ልዩ ናት። ሉቃስ አንድ ቁጥር 28 ላይ ቡሪክት አንቺ ይማንስ! አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ይላታል። ይሄ ልዩነት ምንድን ነው? ልዩ ስም፣ ልዩ ቅድስና፣ ልዩ ድንግልና፣ ልዩ እናትነት፣ ልዩ ክብር ነው። ባጭሩ እንመለከታለን። ልዩ ስም ማርያም የሚል እያንዳንዱ የስሟ ፊደል ትርጉም አለው። ማ ማለት ማይደረ መለኮት የመለኮት ማደሪያ መዝሙር መቶ ሰላሳ አንድ ቁጥር አስራ ሶስት ዋሃሬ እግዚአብሔር ለጽዮን ከመተኩን ማይደሮ ወይ ዛትይት ምዕራፍየ ለዓለም፣ እግዚአብሔር ማደሪያው ትሆን ዘንድ ጽዮንን መርጣታልና ለዘላለሙ ማደሪያ እንድትሆነው ይቺ ለዘለዓለም ማረፊያዬ ናት ይላል። ሪ ርግቤ ይቤላ ርሪትናትና ማሌ ማሌ ዘሰለሞን ምዕራፍ አምስት ቁጥር ሁለት እህት ወዳጄ ርግቤ መደምደማዬ ይላና ርግብናት ርሪትናትና ያ ያንቃዱ ሃቤኪ ኩሉ ፍጥረት ፍጥረታት ሁሉ ወደ አንቺ ያንጋጥጣሉ ማለት ነው። መዝሙር አርባ አራት ቁጥር አስራ ሁለት ወለ ገጽክ ይትመሃለሉ ኩሎ ሙ አሕዛብ ብውላነ ምድር የምድር አሕዛብ ልውላን ብውላን ሀያላን ነገስታት ሁሉ ወደ አንቺ ይማልላሉ ወደፊትሽ ይቀርባሉ ለአንቺ ይሰግዳሉ። ም ምስአል ወምስጋድ ወመስተስራየ ኩሎ ኃጢአት መለመኛ መስገጃ የኃጢአት ሁሉ መስተስረያ ናት፣ ድንግል ማርያም የአምላክ መቅደስ ዙፋኑ ናትና፣ ይህን አሁን መናፍቅ ለመቀበል ይቸገራል። ምለመኛ ናት፣ መስገጃ ናት፣ የኃጢአትን መስተስረያ ናት። ጥንተ አብሶ ያዳም በደል የተሰረየልህ ከእርሷ በተገኘው ዘር ነው። የመድኃኒት ዘር ከእርሷ ተወልዶ ነው። መድን ዓለም ኢየሱስ ክርስቶስ ኃጢአታችን ያስተሰረል። ስለዚህ የአምላክ መቅደሱ ናት ይሰገድላል ይሰገድላታል የአምል ያክብሮት ስግደት ይሰገድባታል ለልጇ የአምልኮ ስግደት ልዩ ድንግልና ድንግል ማርያም ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ መቼም መች ድንግል ናት። ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 እስከ 3 ብንመለከት ወደ ምስራቅ ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፤ የእስራኤል አምላክ ገብቶበታልና ተዘግቶ ይኖራል። የእስራኤል አምላክ፣ የእስራኤል ዘስጋ አምላክ፣ የእስራኤል ዘነፍስ አምላክ፣ የፍጡራን ጌታ ኢየሱስ ክርስቶስ ለዘጠኝ ወር ከአምስት ቀን ከትሞባታል በድንግልና ተጸንሶ በድንግልና ተወልዶባታል። ስለዚህ ሌላ ዘር ወደዚህ አይገባ፣ ለዘላለም ተዘግቶ ይኖራል። ምስራቅ የተባለች እሷ ናት። ተዘግቶ የሚኖር ህትምት ድንግል፣ ወትረ ድንግል መሆኗን የምንረዳው በዚህ ነው። ልዩ እናትነት። ቅድስት ድንግል ማርያም ለዘላለም ድንግል ስትሆን እናት ናት። ሊያውም የአምላክ እናት፣ ፈጣሪን የወለደች ሌሎች እናቶች እናት ቢባሉ በሰስሎተ ድንግልና ነው። እንደው የከበረ ቢወልዱ ንጉስ ቢወልዱ ነው፣ ጳጳስ ቢወልዱ ነው፣ ቅዱስ ቢወልዱ ነው፣ እንደነ አብርሃም ያሉትን ቢወልዱ ነው፣ እንደነ ተክለ ሃይማኖት ያሉትን ቢወልዱ ነው። ድንግል ማርያም ግን የተክለ ሃይማኖትን አምላክ ነው የወለደች። ድንግል ማርያም ግን የአብርሃምን አምላክ ነው የወለደች። ስለዚህ ልዩ እናትነት ነው። እናትነት ከድንግልና ድንግልናን ከእናትነት። አንዳንዶች ሰዎች ይህን አይቀበሉ። ምቀኝነት ነው እርሱ ከመረጣት። ሉቃስ ሁለት ቁጥር ሰባት የመውለጃዋ ጊዜ ደረሰ፣ የበኩር ልጇንም ወለደች ይላል። በኩር ተቀዳሚ ተከታይ የሌለው ሥልጣን ያለው ኃያል ገናና ገዥ ንጉሥ ማለት ልዩ ቅድስና፣ መርገመ ሥጋ መርገመ ነፍስ የሌለባት፣ በረከተ ሥጋ በረከተ ነፍስ ከልጇ እያማለደች የምታሰጥ ጥንታ ያብሰው የአዳም በደል ያላገኛት ልዩ ዘር ናት። መዝሙር አርባ አምስት ቁጥር አራት ቀደሰ ማኅደሮ ልዑል ይላል ልዑል ማደሪያውን ቀደሰ። የእግዚአብሔር ማደሪያ የልዑል የቅዱሱ ማደሪያው ትሆን ዘንድ ከአዳም በደል ጠበቃት፣ ከነውር ሁሉ ጠበቃት። በቅድስና በልዩ ልዕልና አኖራት። ልዩ ክብር መትህ ተፈጣሪ መልዕልተ ፍጡራን ትባላለች። ድንግል ማርያም መልኳ የአምላክን መልክ ይመስላል፣ ሐሳቧም እንደ አምላክ ሐሳብ ነው። ለአምላክ የሚስጥር መዝገቡ ናት ድንግል ማርያም። እግዚአብሔር ሚስጥረኛ የለው የእግዚአብሔር ሚስጥረኛው እናቱ ድንግል ማርያም ናት። እንኳን አምላክ ሰው እንኳን ለእናቱ ሚስጥር አይደብቅ። ይህን ደግሞ ሉቃስ እንዲህ ብለው ይነግረናል ድንግል ማርያም የአምላክ ሚስጥረኛ እንደሆነች ሉቃስ ሁለት ቁጥር አምሳ አንድ ላል ወማርያም እሰ ታቅብ ዘንተ ሁሎ ነገረ ውስተ ልባይ ማርያምም ይህን ሁሉ አስቀድማ በልቡናዋ ትጠብቅ ነበር። ልዩ የሚያደርገውን ሁሉ ማለት የመዳን ዘር ወደ ሆነችው እመቤታችን በአንድነት እንቅረብ። ምዕመናን፣ በሃይማኖት እናታችንን እንክበባት። መዝሙረኛው ክትዋለጽ እንዳለ እርሷን እንክበባት፣ በዙሪያዋ እንመላለስ። ከእርሷ ከራቅን ከእግዚአብሔር እንልቃለንና። ደስ ይበልሽ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆናል እያል ልናመሰግናት ይገባል። ጽዮን እናታችን ልንላት ይገባል። እናት የማይላት ሰውነቱ ሁሉ ያጠራጥራል። ምክንያቱም መዝሙረኛው ዳዊት መዝሙር 86 ቁጥር አምስት ላይ ይብል ሰብእ እምነ ጽዮን ሰው ሁሉ እናታችን ጽዮን ይላታልና፣ ድንግል ማርያምን እናት ጽዮን የማይላት ሰው መሆኑ ያጠራጥራል። እናታችን ጽዮን ብለን እንድታስታርቀን ሁሌ በፊቷ እንማልላለን። እግዚአብሔር የመዳን ዘር ዛሬ ሰጥቶናል። በዛሬው ቀን ዘር ተጠቅላንላለች፣ ተወልዳልናለች፣ በቅላልናለች። ድንግል ማርያም በቃል ኪዳኗ ተማጽነን በልጇ አምነን የመንግሥቱ ወራሽ እንድንሆን የአምላካችን ፈቃድ ይሁንልን ይቆየ